በኢትዮጵያ 69 በመቶ የሚሆነው ህዝብ ለወባ በሽታ ተጋላጭ መሆኑን መረጃዎች ያመላክታሉ። በማዕከላዊ ኢትዮጵያ ክልልም 80 ከመቶ በላይ የሚሆነው የክልሉ ህዝብ ተጋላጭ በሆኑ አካባቢዎች እንደሚኖር የክልሉ ጤና ቢሮ መረጃ ያመላክታል። የማዕከላዊ ኢትዮጵያ ክልል ጤና ቢሮ የ2017 በጀት ዓመት የአስር ወራት አፈጻጸምና የቀጣይ የክረምት ወራት ቅድመ ግምገማ መድረክ ሲያካሄድ በክልሉ ተከስቶ የነበረው የወባ ወረርሽኝ ጉዳት ሳያደርስ መቆጣጠር መቻሉን የክልሉ ጤና ቢሮ ምክትል ኃላፊ እና የጤና ፕሮግራሞች ዘርፍ ኃላፊ አቶ አሸናፊ ጴጥሮስ ተናግረዋል። አጠቃላይ ሰማኒያ ሁለት ፐርሰንት አካባቢ የክልሉ ህዝብ የሚኖረው ለወባ ተጋላጭ በሆኑ አካባቢዎች ነው። ይህንን ተከትሎ በርካታ ስራዎች እየሰራን ነው ያለ ነው። ክረምት ዝናብንም ተከትሎ ከመስከረም እስከ ተሳስ፣ የበጋ ዝናብንም ተከትሎ ሚያዝያ፣ ግንቦት አካባቢ የወባ የመጨመር ሁኔታ ይታያል። እንደ ሀገርም ከአምና ግንቦት መጨረሻ በኋላ ያው በጣም በርካታ የወባ ጭማሪ የታየበት ሁኔታ ስለነበረ ይህንን ለመከላከል በጣም ዘርፈ ብዙ ስራ እየሰራን ነው የነበረው ማለት ነው። ይሄ ግዛዊ መራቢያ ቦታዎችን የመከላከል ማለት የማዳፈን የማፋሰስ ስራዎች ቋሚ መራቢያ ስፍራዎች ላይ ደግሞ አኳትን የሚባል ኬሚካል አለ እሱን የመርጨት ስራዎች ሲሰሩ ነው። በዚህ ሂደት ህዝቡ በከፍተኛ ሁኔታ እንዲሳተፍ ያደረግንበት ሁኔታ ነው የነበረው። በወባ በሽታ የተያዙ ታካሚዎችም ተገቢውን ህክምናና መድኃኒት እንዲያገኙ ጥረት መደረጉን ምክትል ቢሮ ኃላፊው ገልጸዋል። ተቋማት ጋር ተያይዞ ሰባት ሃያ አራት ብለን ሰባቱንም ቀን መስራት እንዳለባቸውና ሃያ አራቱንም ሰዓት በተለይም ጤና ጣቢያ ሆስፒታል አካባቢ እንዲሰራ ቀን ቀን ደግሞ በተሟላ መንገድ ጤና ኬላዎች አገልግሎት እንዲሰጡ ለማድረግ ሞክረናል። በዚህ ሂደት ግብአት ለምሳሌ አርዲቲ ኳርተም፣ ሌሎች ግብአቶችም እስከ ጤና ኬላ እንዲወርድ ለማድረግ ተሞክረዋል። ይህ ሲባል ፍጹም ነው እጥረት ያለባቸው አካባቢዎች የሉም አይደለም። ግን ደግሞ ከዚህ በፊት በተሻለ መንገድ ግብአት እንዲቀርብ በተለይም ደግሞ የመድኃኒት ከሚያቀርቡ አካላት ጋር ሞክረናል። እጥረቶች ያሉባቸው አካባቢዎች ላይ ደግሞ በድጋፍና ክትትል እየለየን ሕክምናውን እንዲያገኙ የተደረገበት ሁኔታ አለ። ለዚህም ነው በርካታ የመከላከል ስራዎችና ከግብአት ጋር ተይዞ ደሞ ደግሞ የህክምና ስራዎች በመሰራታቸው የከፋ ጉዳት ሳያደርስ በሽታውን መቆጣጠር የተቻለው። የክረምት ዝናብን ተከትሎ የሚከሰተውን የወባ ወረርሽኝ ለመከላከል ውሃ ያቆሩ ስፍራዎችን የማዳፈንና የማፋሰስ እንዲሁም የመድኃኒት ርጭት እንደሚደረግም ጠቁመዋል። ወባማ በሆኑ አካባቢዎች የሚኖሩ የህብረተሰብ ክፍሎች አጎበርን በተገቢው እንዲጠቀሙና የአካባቢው ቁጥጥር ስራ ላይ እንዲሳተፉ መደረጉንም በጤና ፕሮግራሞች ዘርፍ የበሽታ መከላከልና መቆጣጠር ዳይሬክተር አቶ ፍስሀ አለም መንጎ ገልጸዋል። በ2015 ዓመተ ምህረት ላይ የወባን ለመቀነስ የአጎበር አጠቃቀምን ለማስተካከል ወደ 1.6 ሚሊዮን አካባቢ አጎበሮችን አሰራጭተናል። እነዚህ አጎበሮች አጠቃቀም ጋፕም ወይም ክፍተት ስለነበረ ነው አንዱም መነሻ ነው ብለን የምንወስደው። ይሄንን ለመቅረፍ በጤና ሚኒስቴር ጋር በመተባበር ሰዓቱ ሳይደርስ አጎበርን የመተካት ስራ ሰርተናል። ርጭቶች ተካሂደዋል። ግን በጣም ረግረጋማ ሆኖ ትንሽ አስቸጋሪ የነበረው ቀበሌ ዋላና ስለነበረ እሷ ላይ የተለየ ኢንተርቬንሽን በተለይ የአካባቢውን ሕብረተሰብ የማስተማር አጎበር በተገቢው እንዲጠቀሙ የማድረግ ያንን በማስተማር ሊቀንስልን ችሏል አሁንም ያንኑ ማጠናከር ነው ወደ 13 ወረዳዎች አሁን ርጭቱን ለማድረግ ቅድመ ዝግጅት እያደረግን ያለ ነው የአምስት ወረዳዎች አጎበር በአሁኑ በቅርቡ ስናሰራጭ ኦልሞስት ሀያ አካባቢ ወረዳዎቻችን አብዛኞቹ ማላሪያ ያለባቸው ወረዳዎች ናቸው። ስለዚህ ጫናውን ይቀንሳል ብለን እናስባለን። አሁን የመተካ ስራ እንሰራለን ማለት ነው። የወባ በሽታ የማህበረሰብ የጤና ችግር እንዳይሆን እየሰሩ መሆናቸውን የጉራጌና የስልጤ ዞን ጤና መምሪያ ኃላፊዎች ተናግረዋል። በበጀት አመቱ ኦልሞስ ከሀያ ሺህ አካባቢ ከይዝ ነበር አሁን ላይ ኦልሞስ ስልሳ ሺህ አካባቢ ነው። ኦልሞስ የአርባ ሺህ ታካሚዎች ቁጥር የጨመረበት ሂደት አለ። በተወሰነ መልኩ የጨመረበት ሂደት አለ። ግን ደግሞ የማህበረሰብ የጤና ችግር እንዳይሆን ሰፋፊ ስራዎች እየሰራን ያለንበት ሂደት አለ። በተወሰነ ደረጃ በዚህ ወቅት የመጨመር አዝማሚያዎች አሉ። ዞሮ ዞሮ ግን በመጀመሪያው ዙር የለይ ናቸው። በተለይ በጥንካሬ የለይ ናቸውን እንደ ተሞክሮ እየተጠቀምን አሁንም የማህበረሰቡን ባለቤትነት እያሻሻልን ያለንበት ሂደት አለ። ማህበረሰባችን ዘንድ ሰፊ ንቅናቄ ተሰርቶ እስከታች ድረስ እየተወረደ ያለው እንደ ሀገር በ2030 ወባን ከሀገሪቱ ለማስወገድ እቅድ ተይዞ ወደ ተግባር መገባቱ ይታወቃል።